በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘ አብጸሐነ እስከ ዛቲ እለት፣ እስከዚች እለት እስከዚች ሰዓት ላደረሰን ለልኡል አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች፣ የቅዱሳን ሁሉ ወዳጆች፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እንደምን አደራችሁ፣ እንደምን አረፈዳችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱ እና በምሕረቱ ጠብቆ ለዚች ዕለት እና ለዚች ሰዓት ያደረሰን አምላካችን ቅዱስ እግዚ አብሔር ክብር ምስጋና ይድረሰው። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊ እና ዓመታዊ ክብረ በዓል አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው ምልጃ ጸሎታቸው በሁላችን ላይ ይደርብን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ አስሩ ሐሙሱ ለመጋቢት በዛቲ ዕለት አይረፈት ቅድስት መስተጋድልት ሳራ መነኮሳይት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት አስራ አምስት በዚች ቀን የከበረች ተጋዳይ መነኮሳይት ሳራ አረፈች። ይህችም ቅድስት ከላይኛው ግብፅ ናት። ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያን ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጆቿ ከእርሷ በቀር ልጆች የሏቸውም። በመልኳም አስተዳደግ በመልኳም አስተዳደግ በመልኳም አስተዳደግ በመልካም አስተዳደግ አሳደጓት። ለክርስቲያን የሚገባ ለክርስቲያን የሚገባ ትምህርትን ሁሉ አስተማሯት፣ ደግሞም ጽሕፈትን አስተማሯት። ሁልጊዜም የቤተክርስቲያንን መጻሕፍት ታነባለች፣ ይልቁንም የመነኮሳትን ዜና ታነብ ነበር። መጻሕፍትንም አዘውትራ ስለምታነብ የምንኩስና ልብስ ለመልበስ ፈለገች። በላይኛው ግብጽ ከሚገኙ ገዳማት ከሚገኙ ገዳማት ወይም ወይ ወደ አንዱ ገዳም ሄዳ ገባች። ብዙ ዘመናትም ደናግልን እያገለገለች ኖረች። ከዚህም በኋላ የምንኩስና ልብስን ለበሰች። ሰይጣንን ድል እስካደረገችው ድረስ ሰይጣንን ሰይጣን የሚያመጣውን ስጋዊ ፍትወት እየታገለች አስራ ሶስት ዓመት ኖረች። ንጽህናዋን ከመውደዷ ጽናት በተሸነፈ ጊዜ በትዕቢት ሊጥላት ወዶ በቤት መዛነቢያ ልትጸልይ ቆማ ሳለች ተገልጦ ሳራ ሆይ ሰይጣንን ድል አድርገሸዋልና ደስ ይበልሽ አላት። እርሷም መልሳ እኔ ደካማ ሴት ነኝ ከክብር ባለቤት ከጌታዬ ኢየሱስ ክርስቶስ በቀር ድል አድርጌ ላበረው አልችልም ላበረው አልችልም አለችው። ይህችም ቅድስት አብረዋት ሳላሉ ደናግል ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበር። እንዲህም ትላቸዋለች ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜ ሳላስብ እግሬን ከአንዱ መወጣጫ ደረጃ ወደ ሁለተኛው አውጥቼ አላኖራትም ዳግመኛም ለሰው ርኅራ የማድረግ በተሻለው ነበር ይህንንም በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፈቃድ ውስጥ ይኖራል በጊዜና በዜና አረጋውያን መነኮሳት መጽሐፍ ውስጥ የተጻፉ ሌሎች ብዙ ቃሎችንም ትናገራለች። ታላቅ ተጋድሎም እየተጋደለች በአቷም በባህር ዳርቻ ሆኖ ሰባት ዓመት ኖረች። አንዲት ቀን እንኳ ከሰው አንዱም አላያትም፣ እርሷ ግን ሁሉን ታይ ነበር። ሸምግላ እስከ ሰማንያ ዓመት በደረሰች ጊዜ ከዚህ ዓለም የሕይወት ማሰሪያ ተፈትታ የዘላለም ተድላ፣ ደስታ ወደሚ የሚገኝበት ሄደች። ጸሎቷ በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለሳራ ዘተጋደለት ፍቶተ በጽንፈ ባሕር ነቢራ ሰባተ ዓመተ እያአርግ ትቤ ኩሎ እለተ እምና አሐቲ ማዕርገ ፍኖት ካልእተ እንመለእህሊ ወእዝከ ሞተ። በዚችም እለት ዳግመኛ የቅድስት አስጠራጦኒቃ እጮኛዋ ቅዱስ ሰልፍኮስ ሰልፍኮስ በሰማዕትነት አረፈ። የዚህን ቅዱስ ዜና ክርስቲያን እንደሆነ ከሀዲ ንጉሥ በሰማ ጊዜ ያመጡት ዘንድ አዘዘ። ወደ እርሱም ሲቀርብ የአስጠራጦኒቃ እጮኛዋ ስለ ሰልፍኮስ ሰለፍኮስ ኮስ የተባልክ አንተ ነህን? አለው። አዎን ነኝ፣ አለ። ዳግመኛም ማንን ታመልካለህ? አለው። እርሱም እኔ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስን አመልከዋለሁ ብሎ መለሰ። ንጉሡም መርዝ ያላቸው እባቦች ወዳሉበት እንዲጨምሩ አዘዘ። እግዚአብሔርም ማዳ ነው። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዝዞ ቆረጡት በመንግሥተ ሰማያትም የሰማይትነትን አክሊል ተቀበለ ተቀበለ። በረከቱም ከእኛ ጋራ ለዘላለም ትኑር አሜን። ሰላም ለሰለፍኮስ በአፈ መጥባይት ዘተገምደ አስጠራጦኒቃ ፍህርቱ ቅድመት መተር ክሳደ እመኒ ምስሊሃ ውሳጤ በአት ተጸምደ እስከ መሰለ መሬተ እስከ መሰለ መሬት ወአዲህ ሐመደ ዘባነ አቃርብት ተጽዕነ ወአፍኦ ተኬደ። በዚችም ዕለት ደግሞ ናህበ ከሚባል ሀገር የሰማይቱ የከበረ የአባ ህልያስና የአባ ኤልያስ እና የሰልፍ የሰልፍንዮስ የአዲስ ጊዮርጊስም መታሰቢያቸው ሆነ። በረከታቸው ከእኛ ጋራ ለዘላለሙ ትኑር። ሰላም ለኤልያስ ለህልያስ ሰማይት ሀዲስ ለሀገረናይስ ብቋአኝ ሊተ በእንተ ክርስቶስ

ክቡር መሐረነ ኢየሱስ ክርስቶስ ፈኑ ለነጸጋ መንፈስ ቅዱስ እግዚኦ ኩነኔ ከሀባ ለሀገሪቲነ ቀብ ንግሳ ወሰራይታ ለሀገሪትነ ኢትዮጵያ። የቅዱሳን ረዴታቸው በረከታቸው ይደርብን፣ ቃል ኪዳናቸው አይልን። የሰማነውን በእዝነ ልቡናችን ያሳድርብን። መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም እንዲያደርሰን ሰዓተ ሌሊቱን የባረከ አምላክ ሰዓተ ማልቱን ባርቅን ባርኮና ቀድሶ በሰላም እንዲያውለን የታመሙትን እንዲፈውስልን፣ የሞቱትን ነብሶቻቸውን እንዲምርልን፣ የታሰሩትን እንዲያስፈታልን በጸሎታችሁ አስቡን አትርሱን ያሉትን የቤተ ክርስቲያን ልጆች ለቤተ ክርስቲያን መልካም ነገር የሚያደርጉ የሚሰሩትን አምላካችን እግዚአብሔር በቸርነቱ ያስብልን። አስራት በኩራት የሚያወጡትን እግዚአብሔር አምላክ የድካማቸውን የልፋታቸውን ዋጋ ሁሉ ይክፈላቸው። ማህበራችንን ይጠብቅልን። ደብራችንን ይጠብቅልን። ሀገራችንን የኢትዮጵያን ጽኑ ሰላም ያደርግልን ለዓለም ሁሉ የበቃ ምሕረቱን ቸርነቱን ይላክልን አምላካችን እግዚአብሔር ከክፉ ነገር ሁሉ እንዲጠብቀን በሰላም እንዲያውለን። አቡነ ዘበሰማያት ንበር ቀደስን ትምጻእ መንግስትከ ወይኩን ፈቃድ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ንህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚአብሔር

በእንተ እግዝእትነ ማርያም መሐረነ ክርስቶስን መልከ ማው ተወካፍ የንስሐ ሰራዬ ኃጢአት ኢየሱስ ክርስቶስ ሰራዬ ኃጢአት ወኃጢአት ኩሎ ህዝብ ከማእሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ከ